ባልተጠበቀ ሁኔታ የተስፋፋ ነው ተባለ። የጤና ሚኒስቴር በዝንጀሮ ፈንጣጣ ኤም ቦክስ በሽታ የተያዙ ኢትዮጵያን ቁጥር 18 መድረሱን አስታውቋል። የዝህንም መረጃ በዝርዝር የምንመጣበት ይሆናል። በጋዛ የተኩስ እንዲቆም የሚጠይቅ የተባበሩት መንግስታት ድርጅት ጸጥታው ምክር ቤት የውሳኔ ሀሳብ አሜሪካ ውድቅ አደረገች። ጋር ተያይዞ የሚወጡ ሪፖርቶች ምን ይላሉ? የሚለውንም በዝርዝር ይዘን እንቀርባለን። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትሕትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ሁኔታ ስናልፍ ባልተጠበቀ ሁኔታ እየተስፋፋ የሚገኘው የዝንጀሮ ፈንጣጣ በሽታ በተያዙ ኢትዮጵያውያን ቁጥር 18 ምር መድረሱን የጤና ሚኒስተር አስታውቋል። ከኢትዮጵያ ሕብረተሰብ ጤና ኢንስቲቱ ጋር በመሆን የተጠናቀረው የሚኒስተር መስሪያ ቤት ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ ወይም ኤም ቦክስ በሽታ መያዛቸው የተረጋገጡ ሰዎች ቁጥር 18 ደርሷል ሲልም አብራርተዋል። በመጀመሪያው እስካሁን የተመዘገበው ሞት አንድ ብቻ መሆኑን የተገለጸ ሲሆን በቫይረሱ ተይዘው በተለይቶ ማቆያ ላይ ያሉ ሰዎች ቁጥር 15 መሆኑን ጠቁሟል። ሁለት ሰዎች ከበሽታው ማገገማቸው ያመላከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታ የተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው ቁጥር 63 ሰዎች ላይ መሆኑን አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና ሰብአዊ ረድኤት ማስተባበሪያ ተቋም መረጃ ከሆኑት በኢትዮጵያ ዝንጀሮ ፈንጣጣ ሞንኪ ቦክስ ምርመራ የሚካሄደው በሶስት የሀገሪቱ ክፍለ ከተሞች ናቸው ተብሏል። በእነዚህም በአዲስ አበባ አዳማና ሐዋሳ ሲልም ጠቅሷል። ማስተባበሪያ ተቋሙ በሶ ሶስት ከተሞ ብቻ የሚሰጠው የላቦራቶሪ ምርመራ የሎጂስቲክ ችግር ፈተና እንደሆነባቸውም ከወዲሁ አንስተዋል። በጋዛ ተኩስ እንዲቆም የሚጠይቀውን የተባበሩ መንግስታት ድርጅት ጸጥታው ምክር ቤት የውሳኔ ሀሳብ በአሜሪካ ውድቅ አደረገች። የአሜሪካ አምባሳደር ዶርተር ሻን በጋዝ ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም እንዲደረግ የተባበሩ መንግስታት የጸጥታው ምክር ቤት የቀረበውን ረቂቅ የውሳኔ ሀሳብ አሜሪካ ድምፅ በድምፅ የመሻር መብቷን ተጠቅማ ውድቅ አድርገዋለች። ይህም ሁሉንም ታ ጋቾች እንዲለቀቁና በጋዛ ላይ እስራኤል የጣለችውን የሰብአዊ እርዳታ አቅርቦት እቀባ እንዲነሳ የሚጠይቅ ሀሳቦችን የያዘው የተኩስ አቁም ጥሪ ረቂቅ በቀሪዎቹ ምክር ቤት 14 አባላት ሀገራት ድጋፍ አግኝቶ ነበር። ነገር ግን አሜሪካ ድምፅ በድምፅ የመሻር መብቷን ተጠቅማ ውርቅ አድርገዋለች። በመንግስታቱ ድርጅት የአሜሪካ አምባሳደር ዶርቲ ሻ የውሳኔ ሀሳቡ የተኩስ አቁም ስምነት እንዲደረስ የሚደረገውን ዲፕሎማሲያዊ ጥረት የሚያደናቅፍ ነው በማለት የተባበሩ መንግስታት ሐማስን ሽብርተኛ ድርጅት ብሎ አልሰየምም በማለት ወቅሰዋል። አሜሪካ፣ ዩናይትድ ኪንግ ደምና አውሮፓ ህብረት ሐማስን በሽብር ቡድንነት መፈረጃቸው ይታወቃል። ይሁንና አምባሳደሯ ሐማስን በማውገዝ ትጥቁ እንዲፈታና ጋዛን ለቆን እንዲወጣ የማድረግ የትኛውም እርምጃ እንድ አንደግፍም ሲሉ ተናግረዋል። የተባበሩት መንግስታት ድርጅት ከዩናይትድ ኪንግደም አምባሳደር የሆኑት ባርባራ ውድዋርድ በጸጥታው ጥበቃ ምክር ቤት የቀረበው ረቂቅ ውሳኔ ሀሳብ የደገፉት ማንታገሰው በጋዛ ያለው ሁኔታ እንዲያበቃ ካላቸው ፍላጎት መሆኑንና ሀገራቸው ዘላቂ ፖለቲካ መፍትሄ ለማምጣት ተኩስ አቁም የተሻለው አማራጭ መሆኑን ስለምታመን ነው ሲሉም አስረድተዋል። አምባሳደሯ ጨምረውም እስራኤል በእርዳታ አቅርቦት ላይ የጣለችው ዕቀባ አሁን እንዲያበቃ፣ እንዲሁም የተባበሩ መንግስታት የእርዳታ ድርጅት ህይወት ለማዳን ስቃይ ለመቀነስ እንዲሁም ሰብአዊ ክብርን ለመጠበቅ በጋዛ ስራቸውን እንዳያከናውኑ መደረግ አለባቸው ብለዋል። ይህ ውሳኔ ሀሳብ የተባበሩ መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የቀረበው እስራኤል እርዳታና ሌሎች አቅርቦቶች ለ11 ሳምንታት ወደ ጋዛ እንዳይገቡ በማገዷ ከሁለት ሚሊዮን በላይ ሰዎች የረሃብ አደጋ ተጋርጦባቸው ተደርጓቸዋል የሚል ስጋት ባየለበት ጊዜ ነው። በጋዛ ውስጥ የሚካሄደው የእርዳታ አቅርቦት የተባበሩ መንግስታት ድርጅትና ሌሎች ድርጅቶች በመተካት በቅርብ ጊዜ ወዲህ በእስራኤልና በአሜሪካ የሚደገፉ የጋዛ ሁማኒታሪያን ፋውንዴሽን የተባለው ቡድንም አማካኝነት ነው። ባለፉት ጥቂት ቀናት ግን በዚህ ድርጅት አማካኝነት እርዳታ የሚቀርብበት ማዕከል አካባቢ የሰው ህይወት የጠፋባቸው ሁኔታ ተፈጥረዋል። እስራኤል በጋዛ ላይ መጠነ ሰፊ ወታደራዊ ዘመቻ የከፈቻቸው ሐማስ መስከረም 26 2016 ዓ ምት እንደ ኢትዮጵያ አቆጣጠር በፈጸመው ጥቃት 1200 የሚሆኑ ሰዎች ከገደንና ሌሎች 251 ሰዎች አግቶ ከወሰደ በኋላ ነው። የጋዛ ጤና ሚኒስቴር መረጃዎች እንደሚያ

በመቶ ሺዎች ያስገጠሙት ማይክሮቺፕሶች በሰውነት ውስጥ እንዲቀበሩ ይፈቅዳሉ። ከስምንት ዓመታት በፊት በገጠመው አደጋ ምክንያት ትከሻው በታች ፓራላይስ ሆኖ ነበር። ከወራት በፊት በተለቀቀው ቪዲዮ ላይ ኖላንድ አእምሮ የሚተላለፍ ትእዛዝ እየተመራ በበየነ መረብ ቼዝ ሲጫወት ታይቷል። እጁም ሆነ እግሩ ማዘዝ አይቻልም ነበር። ሆኖም ግን የቼዝ መጫወቻዎችን ከአንድ ስፍራ ወደ ሌላ ያንቀሳቀሳል። ከየትኛውም ስፍራ ወደ የትኛውም ስፍራ ማንቀሳቀስ እንደሚፈልግ ሲያስብ ጭንቅ ቅላት ውስጥ የተቀበረው ቺፕስ መልእክት ያነባል። መልእክቱ ወደ ኮምፒውተር ተልኮ ኖራርድን ያሰበውን ድርጊት ይፈጽማል። በኒው ቴክኖሎጂ ላይ የሚሰራው የኤለን መስክ ተቋም ኒውራሊንክ የሰው ልጅ ጭንቅላት ውስጥ ቺፕስ ሲቀበር ኖራርድ የመጀመሪያው ነው። ኖራርድ የተገጠመለት ቺፕስ ሳንቲም የሚያህል ነው። በአንጎል ውስጥ ያለውን የኒውሮን እንቅስቃሴ አንብቦ መልእክት በሬዲዮ ሞገድ ያስተላልፋል። ስለዚህ ሰዎች መራመድ ሲያስቡ እንዲራመዱ፣ ሌላ ያሰቡት እንዲያከናውኑ አስችሎታል። ባህር በአእምሮ በአምሮ የሚተላለፍ ትዕዛዝ እየተመራ በበየነ መረብች ሲጫወትም ታይቷል። ጭንቅላታቸው ውስጥ ወደ 86 ቢሊዮን የሚጠጉ ኒውሮኖች አሉ። እነዚህ ነርቮች ሲናፕስ በተባለ ህዋ ስር ሰበርስ ይተሳሰራሉ። ማሰብ ወይም መራደም ስንፈልግ አንደኛው ኑሮን ከሌላኛው ኑሮን ጋር በከፍተኛ ፍጥነት መረጃ ይለዋወጣሉ። ይህም የመረጃ ልውውጥ በሰው ልጅ ችፕስ አማካኝነት ለማከናወን ጥናትና ምርምሮች ቀጥለዋል። ማይክሮቺፕሶች ወይም ቺፕስ አነጋጋሪ፣ አወዛጋቢ ከሆነ ሰባት ዘርፎች አንዱ ነው። በእጅ ቆዳ ስር የሚቀበር ጅብስ ከፍ መፈጸም እንደተለመደ መጥቷል። ገበያ ሲወጡ ስልክ ይዞ ወይም ካርድ ይዞ መውጣት የሚያስፈልግበት ጊዜ እየመጣ ይመስላል። በታሪክ ለመጀመሪያ ጊዜ ቺፕስ በሰው ውስጥ የተቀበረው እንደ ኤሮያ አጣጠር 1998 ነበር። በዩናይትድ ኪንግደምና በአውሮፓ የሚኖሩ 400 ሰዎች በማነጋገር ከሶስት ዓመት በፊት የተሰራው ጥናት እንደሚጠቁመው 51 በመቶ ችብስ በሰውነታቸው ውስጥ እንዲቀበር ይፈቅዳሉ።

ክፍያ ስርዓት ቺፕስ በመምረጥ ረገድ በቻይና ጃፓንና ደቡብ ኮሪያ ከፍተኛ ፍላጎት ተስተውሏል። ከሰዎች ባሻገር የቤት እንስሳ ሲጠፉም ለማግኘት ቺፕስ እየተገጠመላቸው ነው። ስዊድን፣ ኔዘርላንድ ባሉ ሀገራት ባቡር ለመሳፈር ምግብ ለመግዛትና ወደ ቢሮ ለመግባት ቺፕስ በመጠቀም የተለመደ ሆኗል። አንዳንድ መስሪያ ቤቶች ቺፕስ ያላስቀበሩ ሰዎች አንቀጥርም ማለታቸውን ተከትሎ ቺፕስ አስገዳጅ ማድረግ በሕግ ያገዱ አሜሪካ ግዛቶችም አሉ ከጤና እንዲሁም ከግል መረጃ ጥበቃ አንጻር ማይክሮ ችፕስን የተመለከተ ጥያቄዎች ይነሳሉ። በሌላ በኩል ደግሞ ችፕስ የተመለከተው የሴራቲን ንታኔ ተበላክተዋል። ማይክሮ ችፕስ ምንድነው? ለምን አገልግሎትስ ስ ይሆናል? ለሰው ልጅ ስጋት ነው? አለምንስ እንዴት ይለውጣል? የሚሉ ጥያቄዎች ሙያ ማብራሪያ እንዲሰጥን የማይንንድ ፕራክስ ስራ አስኪያጅ ኦኒንግ ላብስ መስራች ጸጋይ አንዱ ጠይቀናል። በዚህም እስካሁን በአለም ላይ በአለም ላይ ካሉ ወደ 2000 ሰዎች ሰውነታቸው ውስጥ ማይክሮችፕስ እንዲያስገቡ ሩ ይናገራሉ። ችፕስ ሁለት አይነት ናቸው እንዴት ያስረዳሉ። የመጀመሪያው በእንግሊዝኛ ሬዲዮ ፍሪኮንሲ አይደንቲፊኬሽን ችፕስ አርኤፍአይዲ የሚባል ሲሆን ሁለተኛው ደግሞ እንግሊዝኛ ኒው ፊልድ ኮሚኒኬሽን ችፕስ ኤንኤፍሲ ናቸው ብለዋል። አንደኛው ገመድ አልባ በሬዲዮ ሞገድ መልእክት የሚያስተላልፉ ችፕስ ሲሆኑ መጠኑ የሩዝ ፍሬ ያህላል። እያንዳንዱ ሰው መለያ ቁጥር ይሰጠዋል። ይህ ችፕስ የጤና መረጃ ይመዘግባል። የልብና የልብ ምት፣ የሰውነት ሙቀት አሊያም የሆርሞን መጠን ተመዝግቦ መረጃው በሬዲዮ ሞገድ ይተላለፋልም ብለዋል። ችፕስ ከሰውነቱ ወጥቶ የያዘው መረጃ ወደ ኮምፒውተር ሊገለበጥ ይችላል። ይህም በሕክምና ውስጥ የቆየ ነገር ነው ይላሉ ባለሙያው። ሁለተኛው አይነት ችስ በተለይ ከጭንቅላ ኒውሮሎጅ አፍራ ይገጥማል። መጠኑ ሳትም የሚያክር ሲሆን በአቅራቢያው ካሉ ኮምፒውተር ጋር መረጃ ሊለዋወጥ ይችላል ብለዋል።